የሀጀራ ልጅ ስሙ ማን ይባላል? እስቲ አንድ ላይ ቤተሰብ። አይ አረብኛ አረብኛ፣ አረብ ውስታዞች አሉ፣ አታስፈግሩኝ። እኔ መልሱ ጠፍቷት አይመስለኝም፣ ልቧ ላይ በጉድ እያለ ይመስለኛል። የበግ ነገር ከባድ ነው። የሲርለና ከሚሰራቸው ስራ ውስጥ ቢያንስ አምስት ቀሽ ሁሉንም ሁሉንም ጥቀሻቸው አይ ሁሉ እንደውም ሁሉንም ጥቀሻቸው አንላቀቀም። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የሐሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ እሁናችሁ የምትከታተሉ ውድ ተመልካቾቻችን በሙሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያለን ወደ ዛሬው ዝግጅታችን እናመራለን። በኡስታዝ ኑሩ ቱርኪ የሚመራው የሲርለና 1446ኛውን የኢደል አድሃ አረፋ በዓል ምክንያት በማድረግ ለአንድ ሺህ እናቶችና ደረጋውያን ድጋፍ አደረገ። በየሲርለና የበጎ አድራጎት ድርጅትና በለውጥ ንስራ የልማት መረዳጃ ማህበር አማካኝነት ለአንድ ሺህ የቲምና ምስኪና አሳዳጊ ለሆኑ እናቶችና አረጋውያን የሙሉ አልባሳት ድጋፍ ተደርጓል። እሷስ ማን አላት? በሚል መርህ መጪውን የኢደል አድሃ አረፋ በዓል ምክንያት በማድረግ ከአንድ ሺህ በላይ ለሚሆኑ እናቶችና አረጋውያን በየሲርለና የበጎ አድራጎት ድርጅት ቅጥር ግቢ ውስጥ የኢድ ልብስ የማልበስና የምሳ ፕሮግራም ተካሂዷል። በድጋፍ ፕሮግራሙ ላይ የተለያዩ አዝናኝና አስተማሪ የጥያቄና መልስ ውድድሮች ግጥሞችና አሸናፊ ለሆኑ እናቶች ሽልማቶች ተበርክቶላቸዋል የሀጀራ ልጅ ስሙ ማን ይባላል ኩሜ የሀጀራ ልጅ የሀጀራ ልጅ አይ ለአንቺ ይሰጥ አልመለሰችም። የሀጀራ ልጅ። እስኪ የሀጀራ ልጅ የምታቆጃችሁን አውጡ። እንደዛ ከሆነ አንድ ላይ ንገሩን። አለይሂ ሰላም። እኔ መልሱ ጠፍቷት አይመስለኝም፣ ልቧ ላይ በጉድ እያለ ይመስለኝ። የበግ ነገር ከባድ ነው። ዑዝር እንሰጣለን። እሺ ቁጥር ረመት ከአንድ እስከ አስር ቁጥር አንድ ዘንድሮ የሲርለና ልብስ ያለበሳቸው እናቶች ስንት ናቸው? አረብ አላ ታስበሉኝ ነው እንዴ? ወይኔ ይሄን በግ ማሳየቴ ጎዳቸው እኮ። ማን ጠራችሁ? እጃችሁ አወጣችሁ? ማን ጠራችሁ? ዘንድሮ እናቶች የኢድ ልብስ ያለበሳቸው ስንት ናቸው? ስንት? ማይኩ ያንቺ ነው እ ማይኩ ጎበ በማይኩ ነው አንዲሰሙሽ 3000 ኢንሻአላህ። አላህ ያድርሰን። አልደረስንም። አላህ ያድርሰን። አይቀርም እሱ። ችግር የለም እ እስቲ ይሄን መልስ። ምታቆጃችሁን አውጡ። ስንት ቤተሰብን አለበስን? አንድ ሺ አንድ ሺ አንድ ሺ። ለእናንተ ሞራል፣ ለእናንተ ሞራል። ይቅርታ ለእናንተ ሞራል። ማሻአላህ ማሻአላህ የበክስ ለካ እንደዚህ ይበጠበጣል። ኢላ ኡዱያ ይመጣላችኋል። ለምንድነው እንደዚህ የጠፋባችሁ ግን? ከአንድ እስከ አስር ሁለት የሲር ለና ማለት ምን ማለት ነው? የሲር ለና ማለት ምን ማለት ነው? የበጎ አይ፣ እኔ ተፍሲር ነው ያልኩት። የሲር ለና ማለት የሲር ለና ማለት ምን ማለት ነው? አይ ትርጉሙን ያልኩሽ አ ምን አገባኝ አገባኝ አባትሽን ምን አገባኝ ትያለሻችን። እስቲ እስቲ እስቲ የሲር ለና የምታውቁ ትርጉሙ እስቲ አንድ ላይ ቤተሰብ። አይ አረብኝ አረብኝ አረ ኡስታዞች አሉ፣ አታስፈግሩኝ። ቤተሰብ ለእኔ ብቻ ሲሆን ነው ቢሮ ምን ነግሩኝ። አሁን ግን ኡስታዞች አሉ አ አግራልን ነው የሲር ለና ማለት አግራልን አግራልን እሺ ቀጥል እስቲ ኩሜ ቁጥር ከአንድ እስከ አስር ሶስት ከየሲር ለና የቢሮ ሰራተኞች ቢያንስ የሶስት ሰው ስም ንገሪ ጉድፈላ ፈላ ጉድ ፈላ አአ ከይ ግዴለም ችግር የለም አንቺ አላህ ያሳወቀሽን እስቲ ንገሪ የሶስት ሰው የሲር ለና ሰው ዛህራ ከድር፣ ጎረቤትሽን ማትረሽው ድሮም ስለምታውቂው እ ዘምዘም ሀጅ ሄደች ነበር። እንደ ዘምዘም እኛ ቢሮ ሙሉ ጋ ነበር የምትቀመጠው። ሀና አሁን ገና ሙሉ አገኘች። አሁን ገና አሁን ገና ሙሉ ዘምዘም ትመጣለች እንሻአላህ። ቤቱ ይስፋ እንጂ። ቀጥል ማሚዬ ቁጥር ቁጥር ማይኩን ተጠቀሚው አብሽር ያጁ እንደኔ እ ቁጥር አራት የሲርለና እናቶችን ለስንተኛ ጊዜ አለበሳችሁ? ለስድስተኛ ስድስተኛ ጊዜ እ እናንተ ሰሞኑን ስለመጣችሁ ነው። ለስድስተኛ ጊዜ ነው። ለስድስተኛ ጊዜ ሞራል ስጧት እንጂ ትክክል ነው። ከመለሰችው ለስድስተኛ ጊዜ ነው እ ቁጥር ከአንድ እስከ አስር ሶስት ተጠይቋል፣ አራት ተጠይቋል፣ አምስት የሲርለና ከሚሰራቸው ስራ ውስጥ ቢያንስ አምስት ቀሽ ሁሉንም ሁሉንም ትቀሻቸው? አይ ሁሉ እንደው ሁሉንም ትቀሻቸው አንል ላቀጣው በዚህ ልሸውጅኝ? ሁሉንም ትቀሻቸው? ችግር የለም ያለብሳል። አይ እሱ ያለብሳል፣ እሱ ያለብሳል፣ አስቤዛ ይሰጣል። ሁሉም የሚባል የለም አንስማማም። ሁሉም ግለጩ የሚባል ግለጩ፣ ግለጩ የለም፣ እንዴ ሁሉም አላህ ብቻ ነው የሚችለው፣ እኛ አንችልም። አምስቱ ምን ላኢላሃ ኢለላህ ግለጪ እንጂ ይህን ግቢ እንዲህ እያየሽ አነግሪኝ እዚህ እኮ ጨረስኩት እን እንዲህ አትናገርም እቆይ ግለጪ ይህን ግቢ ካላወቃችሁ ያሳፍራል እንደ አንድ አንድ ስላት ኧረ ሁለት ብያለሁ ትልኛለሽ ሶስት ምን አይደውሉልሽም እን የቢሮ ልጆች የደወሉልሽ ለምን ለምን ነው እሱ መግለጽ ነው እኮ አዎ፣ እስ ነው እንዴ? እሺ ደወልኛት ሶስት ይር ሽ ማሻአላ እንኳን አንቺን አላ ሰጠን። አንቺን ብናጣ አይመስልም ነበር። አንድ ነገሪ ገደልሽን በባዶ ወደ ወላሂ በልተህ እንዲሆን አሪፍ ነበረ። እ ከደወኑ በኋላ በኡስታዝ ኑሩ ቱርኪ የሚመራው የሲርለና የበጎ አድራጎት ድርጅት በቋሚነት ከሚደግፋቸው የቲሞችና አረጋውያን በተጨማሪ በሁለቱ ኢዶች ለበርካታ እናቶችና አረጋውያን ድጋፍ እንደሚያደርግ ይታወቃል። እንኳን ለአንድ ሺ አራት መቶ አርባ ስድስተኛው ዓመት የሂጅራ የኢደላ ደሀ በዓል እንኳን በሰላም አደረሳችሁ፣ ማሻላህ ብለናል። መጀመሪያ እኔ ለእናንተ ማሻላ፣ እናንተ ደግሞ ለእኔ ማሻላ በሉ። ያው በተነሳ ነው መሰረት ዛሬ ወንድሜ እንዳለው ብሩ እንዴት ተገኘ እንዴት ሰው ቢቀርበ አይቀርብም ዛሬ ለምን ኢድ ስለሆነ ሳቅ ነው ሀዘን ሀዘኑን በጨለማ ሰዓት ለባለቤቱ ነው የሚነገረው ባለቤት አለው የጭንቀኛን ዱዓ የሚሰማ የማንንም ስሞታ የሚያዳምጥ ጌታ ሚን ሀብሊል ወሪድ የሆነ ከደም ስራችን ትቦ ቅርብ የሆነ ጌታ ለሱ ይነገራል ዛሬ ሳቅ ጫዋታ ዱዓ ብቻ ነው እንግዲህ የዘንድሮ የ1446ኛው ዓመት የሂጅራ እናቶቻችን እናቶቻችን ለኢድ ልጆቻችን እንዳለበስን ለኢደል አድሃ ደግሞ ለእናቶቻችን እሷስ ማን አላት በሚል ዘመቻ የ6 ሚሊዮን 200 ሺ ብር ለማሰባሰብ ሞክረን፣ ሙከራ ብቻም ሳይሆን ሁሉንም አላህ አሳክቶልናል፣ አልሐምዱሊላህ። እዚሁ ብር ላይ እንግዲህ የተከበሩ የሀጂ ሰዒድ አሊ ቤተሰቦች ትልቁን የጨርቅ ስጦታን ያበረከቱልን። ከዚህ ውጭ ያለው የአምስት ሚሊዮን ብር ደግሞ በተለያየ አገር ላይም ዓለም ላይ ላሉት እህትና ወንድሞቻችን እሷስ ማን አላት የሚለው ቃሉ ብቻ ረብሿቸው፣ አንድም አስርም አምሳም ሀያም ያለበሱ እህትና ወንድሞቻችን አለን። ሁላቸውንም አላህ ይስጣቸው በሉ አላህ ያክብራቸው፣ ገንዘባቸውን አላህ ይባርክላቸው። ስለዚህ ዛሬ ኢዳችን ነው። በዚህ ኢድ እንግዲህ እንስቃለን፣ እንጫወታለን። ሌላ የሐዘን ነገር ምንም የለም። ዛሬ እንሻላህ በኋላ ላይ ደግሞ ዱዓ እናደርጋለን ለግቢያችንም እቺ ታሪክ አልፋ በድንኳን ላይ ይሄን የመሰለ አገር እያዳን ያለ ቤት በዚህ ድንኳን ላይ መቀመጡ ያው እንደ ሀገር ያሳፍራል። እንደ ባህል ሀብቶችም ሁለቱን የሚያፍሩበት እንግዲህ እኛ ደግሞ የማያሳፍር ጌታ አለ። ዛሬ ዱዓችን በደንብ እናደርጋለን ለዚህ ቤት ይህ አይገባውም። እኛም አሁን ምኞታችን ድንኳን ላይ ሳይሆን የራሳችን አዳራሽ አድርገን ልጆቻችንን ሰብስበን የምናጫውትበት፣ የምናዝናናበት፣ የምናበላበት በተርቢያ የምንለውጥበት ትውልድ የምናድንበት ግቢ እንዲያደርግልን ማንንም አንጠይቅም። የዓለማት ጌታ አላህ ነው የምንጠይቀው። ጠይቀው አንቀጭቅጇቸው የገንዘባቸውን ጥግ የማያውቁ ባለሀብቶች ሁሉ አላህ ኪሳቸውንም ቀልባቸውንም ከፍተው ደግሞ ይሄን ታሪክ በዚህ ግቢ ላይ እንዲሰሩ ሁላችንም ዱዓ እናደርግላቸዋለን። እንግዲህ ኢዳችን ከምንም በላይ የሚበላበት የሚጠጣበት ነው። እኛ ደግሞ ቤት እዚህ ቤት ከምን በላው በላይ ለእናቶቻችን የምናስቀድመው የሰው ልጅ ሁለት ነገር ነውሩን ይሸፍናል። አንደኛ ቤቱ ነው፣ ሁለተኛ ልብሱ ነው። አሁን እናንተ በአብዛኛው የቲም አሳዳጊ ናችሁ። አሁን ሰፈር ስትወጡ ግን ብዙ ሰው ብድር ሊጠይቃችሁ ሁሉ ይችላል። የባለ ሀብት ሚስት ነው የምትመስሉት። እንደው እውነቱን ስናየው እንግዲህ ምንም ምለው ነገር የለም። ለምትጠየቁት ብድር አላህ ሰብሩን ይስጣችሁ ነው የምላችሁ። ሌላ ምለው ነገር የለም። ዘንድሮ እንግዲህ የሲርለና የበጎ አድራጎት ድርጅት በጣም በሚገርም ሁኔታ ከሰራቸው ደስ ካለን ነገር በጣም ደስ ካለን ነገር ሰላሳ የሚያክሉ ትውልድን እያስተማሩ ያሉ ኡስታዞችን የአራት መቶ አምሳ ሺህ ብር ከነ ጫማቸው ከነ ሸሚዛቸው ሙሉ የው ሙሽራ አስመስልናል እንደውም አንዳንዶቹ ኡስታዞች እንደሰማዋቸው የጠላት ወሬ አደለም ትክክለኛ ወሬ ነው አሁን ማግባት ያለብን ይመስለናል እያሉ ነው ልብሱን እያዩና። እንግዲህ ወላሂ አላህ በሚያውቀው ቤታችን ከየቲም ባልተናነሰ ትውልድን እያዳኑ ያሉ ኡስታዞችን በጣም ማየት እንፈልጋለን። በጣም ግን ተች የሚያደርግ ነገር ልንገራችሁ። ለኢዱም ባይሆን ከኡስታዞች መካከል በጣም የሚያሳዝን ንግግር የተናገረ አንድ ወንድም አለ። በሀያቴ ለመጀመሪያ ጊዜ ሱፍ ስለብሳለሁ ግን በሚያሳዝነው፣ የትልቅ መዝጊድ ኢማም ነው። የትልቅ መዝጊድ ኢማም በሀያቴ ለመጀመሪያ ጊዜ ኮምፕሌት ልብስ ስለብሰን ያለው ወላሂ፣ ገና በሀያት እነኑር ሁሌ እናለብሳቸዋለን። ምንም አንጠራጠርም። አብሽሩ። በጣም ደስ ብሎን ነው በእናንተ ጉዳይ የምንሰራው። አላህም አግዞናል። እናለብሳለን፣ እናስደስታለን። ዱንያ ላይ ከዚህ ውጪ ስራ ምንም የለም። በጣም አድርጌ አመሰግናለሁ። በአለም ላይ ይሄን ፕሮግራም እየተከታተላችሁ ያላችሁት አሁንም ከየሲር ለናጋ ቆሙ ገንዘባችሁ የት እንደሚያርፍ ለማን እንደሚያርፍ ይኸው ምስክሮች ናቸው። እኔ ትልቁ ደስታዬ የቲም ሆነን አድገን የቲሞችን መሰብሰባችንን ትልቁ ደስታዬ ነው እና ህይወታችንን ምናልባት ከነቢዩ ጋር ዓለይሂ ሰላቱ ወሰላም ከእሳቸው ጋር አብረን ለመነሳት ከጎናቸው ከጎናችን ያሉ ሰዎችን የትኛውን ቦታ ብንገባ ከምስኪኖች ጋር አብረን እንድንጓዝ አደራ። አሁን ከኡስታዝ ጋር አብረን ቁጭ ብለን እየተነጋገርን ነበር። አቡ ሱፊያን ይሄንን እስልምና አንጠልቶ ወደ ሮም መንግስት ጋር ሄዶ ይሄንን ሰውዬ ከዚች ምድር ላይ ላነሳ እፈልጋለሁ ብሎ ትልቁን መንግስት አቡ ሱፊያን ረዲየላሁ አንሁ አርዳ ነብዩን አለይሂ ሰላቱ ወሰላም ሳያውቁ አለቁ እንደተባለው፣ ሊያነሳ ከኋላ መጣ። ግን ይሄ የሮሙ ትልቁ መንግስት ምን አለ? ለመሆኑ የሚከተሉት እነማን ናቸው አለ። ይሄ ነቢይ ነኝ ብሎ የተነሳው ያልከኝን ማን ነው የሚከተለው ሲለው፣ በጣም ምስኪኖች፣ የቲሞች፣ ድሃዎች ናቸው ሲለው፣ ትክክለኛው ነቢይ እሱ ነው።

እንዲቆጭ ብለን ታስታውሳላችሁ። ኑሩ ሰብስቦን የሲርለና ላይ እንደዛ አምሮብን ደምቀን ብለን የምናወራ ሰዎች አላህ ያድርገን። አሚን። ወሰላሙን አላልሙርሰሊን ወልሐምዱሊላህ ረቢል አለሚን። ሁሌ በየአመቱ ዛሬ ስመጣ አራት ወይ አምስት አራተኛ ቀኔ ይመስለኛል፣ አራተኛ አመቴና በየአመቱ ኑራችሁ እየፈካ እያማራችሁ ማሻአላህ ተባረከላ። በጣም ነው የምታምሩት። ሱብሃንአላህ እንደውም እኔ ቅድም ኡስታዝ ኑሩ መንገድ ላይ ሊለምኗችሁ ይችላሉ ሲል ለትዳር ሆነ ወይ ብዬ እያሰብኩ ነበር። ፋውላችኋልና አላህ ፋህ ያለ ህይወት ይስጣችሁ ኢንሻአላህ። በጣም ታምራላችሁ። እንግዲህ እናንተን ደግሞ እንደዚህ በየአመቱ እንድታምሩ፣ በየአመቱ እንድትዋቡ፣ በየአመቱ እኩል ሆናችሁ ከማንም ጋራ ስብሃንአላህ የመጀመሪያው ነገር የሰው ልጅ ባይበላ እንኳን እኮ ልብስ ይሰትረዋል አይደል? ሰው እንደዚህ በጣም ፈካ እንድትሉ የአዋጥ ሁቶችን የተሳተፉ ድርጊቶችን የራሳችሁ የስትራዝቡሩ ቱርኪ የሲርለና አባላትን ይሄ ነገር ቀላል አይደለም። ባለፈው ስንመጣ እየተጀመረ ነበረ። ተሰብስቦ ገንዘቡ አልቆ እቃው መጥቶ ተሰፍቶ የሚሰፋው የሚገዛው ተገዝቶ እዚህ ጋር መድረሳችሁና ዛሬ እንደዚህ ለኢዱፋ አብላችሁ መገኘታችሁ እጅግ በጣም ደስ ያሰኛል። አሁንም ለስተዋዝም ለእናንተም እንኳን ደስ ያላችሁ፣ እንኳን አደረሳችሁ። እስልምና የአላቃት ፓርቲ ብትኖር ዱኒያ ላይ ሴት ናት። አላህ የሰጠንን ቦታ ትተን ሰው በሰጠን ቦታ እየተከራከርን ነው። እኛ እኛ ከወንድ ጋር እናንሳለን፣ እንበዛለን፣ እንባዛለን፣ እናድጋለን እያን ሌላ ቦታ ያለ ነው። እኛ አላህ የሰጠን ደረጃ ይሄ የሰማችሁት ነው። ሶስት እጥፍ ሱብሃነላህ፣ በእናትነት ብቻ ከዛ ደግሞ በሚስትነት የምናገኘውን አስቡ። አይደል እንዴ? እንደገና ትናንት ደግሞ ወላጆቻችን ቤት ሆነን ደግሞ በልጅነት ደግሞ በልጅነት ያገኘውን ወላጆቻችንን በመካደም ደግሞ ያገኘውን ልጅነት ጅን አስቡ። ሁሌ በየዓመቱ ስመጣ አንድ ማስታወሳችሁ፣ ሴት አለች፣ ታላቅ ሴት አላህ ያከበራት አላህ በጣም በትልቁ ለኛ የተረከንን ትልቅ ሴት አለች። ማን ነበረች? አንቺ ሴት እስኪ አንድ ላይ ይበሉ። እናታችን ሀጀራ መቼም ጓደኛ አይደለች። ማለት እናታችን የተከበረችው ትልቋ እቺን ሴት ለየት የሚያደርጋት ዛሬ ድረስ እሷ የሮጠችው የጭንቀት ሩጫ ዓለም ሁሉ ይሮጠዋል። በዚህ ሰዓት ምናልባትም ሐጅ ላይ ሰፋ መርዋ ሳይ ላይ ያቺ እሷ የሮጠቻትን ልጇን ለማብላት የሮጠቻትን ጭንቀት ዓለም ሁሉ ይሮጣታል። እዛ ቦታ ላይ የማሮጣው እኛ ብቻ መሰለኝ። ሴቶች ቀስ ብለን ዱብ ነገር ነው እንጂ እንደወንዶቹ ድርና አንሮጥም ቀስ ብለን ነው የምንሄደው እሷ ስለሮጠችልን ይመስለኛል ስለዚህ ሴቶች ተሮጦልን አልቋል ማለት አሁን ፏ ብትን ብለን መኖር ነው የኛ ስራ ባሎች ደግሞ ስራቸው ሚስቶቻቸውን ፏ ብትን እያሉ እንዲኖሩ ማድረግ ነው ወደዱም ጠሏትም አፍንጫቸውን ተይዘው ይንከባከባታል ሴቶቻቸውን አይደል ችን ሙሉ ፓኬጅ ነው። መነጣጠል አይቻልም። ሀጀርን ስናስታውስ፣ እናታችን ሀጀርን ስናስታውስ አንድ ነገር አብረን የምናስታውሰው ብቻዋን ነበረ ልጇን ያሳደገችው። ታስታውሳላችሁ? በቃ አደቧ በጣም ይገርማል። ነቢዩላህ ኢብራሂም የአላህ ትዕዛዝ ሆኖ አስቀምጠዋት ሲሄዱ ቅጅ ቅጅ ብላ ይዘዋት ሲሄዱ እንኳን የት ነው ምን ሄደ ብላ አልጠየቀችም። አንዲት ሴት ምድር ላይ ከባሏ ጋር ስትኖር ባሏን ልታምነው አያችሁ አይደል? እንግዲህ ደግሞ ባሎች የሌላችሁ የቲም ልጆች ብቻችሁን የምታሳድጉ ወይም ባሎቻችሁ በህይወት እያሉ ታሞ ከጎናችሁ የተኙባችሁ የተቸገራችሁ ብቻችሁን የምትሮጡ እናቶች፣ እናት ብቻዋን በመሮጥ ሰው አይደለም ልጅ አይደለም አገር እንደምትሰራ እንድታሙ ፈልጋሉ። እናት ብቻዋን አገር ሰርታለች። ያቺ እናት ማናት? እናታችን ሀጀር። መካ የምትባለው ዛሬ ያልነበረችዋን አገር ከተማ ለልጇ በሮጨችው ጭንቀት ብቻዋን ባሳደገችው ጉልበት አላህ ይሄን እውቅና ሰጣት። እስከ የው መልቂያም ድረስ እቺ ሴት ትወሳለች። እኛ ስናልፍ የሚቀጥለው ጂል ጀነሬሽን ያስባታል እቺ ሴት። አላህ ከነዚህ ሴቶች ጋራ በጀነት የምንገናኝ አድርገን። አላህ ዱንያ አላፊ ናታ። ከዛ በኋላ ልጇን ጥሎ እሷን ጥሎ ሜዳ ላይ ጥሏቸው አላህን ያዘዘህ አዎ፣ ሂድ ብላ ከስንት ዓመት በኋላ ደግሞ ተመልሶ ልጁን ላርደው ነው እኮ ልወስደው እኮ አይደለም እኔ ጋር ሊሆን እኮ አይደለም ልጁን ላርደው። እኛ ብንሆን ምን እንል ነበረ? እስቲ አንድ አውሩ። ምን ነበር የምትል? እሷ ግን መጀመሪያ ለአላሁ ተዓላ ጣ ያደረገች ሴት ነበረች ለጌታዋ ባሏ ጥሏት ስትሄድ የተደገፈችው ጌታዋን በመሆኑ ቀጥ ብላ ነው የቆመችው። ከስንት ዓመት በኋላ ደግሞ ይሄ የጣላት ባሏ መጥቶ ደግሞ ልጄን አርደዋለሁ ሲል፣ እሷ መጀመሪያ ከባሏ በፊት ለማጣ አድርጋ ነበር። ለአላህ ጣዓ ስላደረገች ለባሏ ጣዓ ማድረግ አልከበዳትም። አገርም ለማረድ እሺ ያለችው ይሄን አይነት አደብ ይሄ አይነት ተዋዱ ያላቸው ሴቶች አላህ ያርገን። ኢንሻአላህ አንዛላ በረካ ሆኖ ከእናታችን የምንወስደው ትልቁ ትምህርት ሴቶች ብቻችንን እንኳን ብንተው፣ ከዛ እኮ አልታረደም አይደል? ጣቸው ታየ፣ የኢማናቸው ልክ ታየ። ያላህን ህግ ማሟላታቸው ሲረጋገጥ፣ ዘብሕ እኮ ከሰማይ ነው የመጣው። በጭንቅ ሰዓት አላህ ከሰማይ ፈረጃ እንደሚያመጣልንም ትምህርት ናት። እና የዚችን ሴት አደብ፣ የዚችን ሴት ኢማን፣ የዚችን ሴት ውበት አላህ በዱንያ ላይ እያለን ይስጠን። አብዛኛው ቤት ደግሞ ከነዚህ ከምንወዳቸው ከምንዘክራቸው ሴቶች ጋራ ወንዶች ጋር በአይናችን ካላየናቸው በታሪክ ከሰማናቸው ቤተሰቦቻችን ጋር ሁሉ አላህ በፍርዶት ሲሰብስበን ዒዳችሁ የተባረከ ዒድ ይሁን። እንሻላ ሰላሙ አሌይኩም ወረመቱላ በረካት። በዘንድሮ የድጋፍ መርሃ ግብር እሷስ ማን አላት በሚል መርህ ለአንድ ሺህ እናቶችና ረገውያን ሙሉ የኢድ ልብስ የማልበስ ስነ ስርዓት ተካሂዷል። ድጋፉ ከተደረገላቸው እናቶች በተጨማሪ ሰላሳ አራት ትውልድን የሚያነጹ ዓሊሞችና ኢማሞች ሙሉ ሱፍ ለብሰው እንዲውሉም ተደርጓል። በተደረገላቸው ድጋፍም የኢደል አድሃ አረፋ በዓልን ተደስተው እንደሚያሳልፉ የገለጹ ሲሆን ይህንን ድጋፍ ላደረጉላቸው ተቋማትና ግለሰቦች ምስጋናቸውን ገልጸዋል። በፕሮግራሙ ላይ በየሲርለና የበጎ አድራጎት ድርጅት ውስጥ እየሰሩ ለሚገኙ እህቶች የማበረታቻ እና የምስጋና ሽልማት ተበርክቶላቸዋል። ውድ የሐሩ ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከፕሮግራሙ ጋር አቲድ ሐሚድ ከካሜራ ባለሙያው ሳላህዲን መሐመድ ጋር በመሆን አቀርብንላችሁ። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።